እሳቸው በግልጽ እያነሱ ያሉት የሌሎች ሀገር ትሬንድ እኮ በተሻለ አግባብ ፐርፎርም አርጎታል። ይሄን ነገር ለምን እንሰገዋለን? እንደውም ጨምር ላርግላቸውና እንደ ኮርፖሬት ሶሳል ሪስፖንስቢሊቲ የተቋማት የማህበራዊ ኃላፊነትን በህግ ኢትዮጵያ የኮርፖሬት ሶሳል ሪስፖንስቢሊቲ ህግ የላትም። እንደፈለገ ነው የፈለገው ድርጅት የፈለገውን የሚያደርገው። ሰው ህግ ኢምፖውዝ አርገን ማህበረሰቡ ሳይፈናቀል ለማህበረሰቡ ለኢንዲጂነስ ነዋሪው እዛ ጋር እየሰራን መሄድ ብንችልና ወጣ ባለ ሁኔታ ነው ተራማጅ በሆነ ሀሳብ ብናየው ምን ችግር አለው? የውጭ ባለ ሀብቶች ባንክ ይገዛሉም ሲባል እንዲህ አይነት ክርክር መጣ። ዛሬም የውጭ ባለ ሀብቶች የማይንቀሳቀስ ንብረት ሊያገኙ ስንል እንዲህ አይነት ክርክር እያመጣን ነው። ለምን አሬናውን መጫወቻ ሜዳውን ሰፋ እናደርገውም አሉ ተንክ ዩ። ብዙ ጊዜ አዲስ ነገር ሲመጣ እንፈራለን አይደል? ከቴክኖሎጂም አንጻር እንኳን ስናየው ብዙ ነገር ሲመጣ መጀመሪያ ላይ ያስፈራናል ነው። እኔ እንደዛ አይደለም እያልኩኝ ያለሁት ይሄ ህግ መውጣቱን መቶ ፐርሰንት እየተቃወምኩኝ አይደለም። ቀድሞ መሟላት ያለባቸው ነገሮች አልተሟሉም። ዜጋውን ይጎዳል፣ በዚህ ሁኔታ ብናስገባ ይጎዳል ነው። እሺ የሌሎች ሀገሮችን ኤክስፒሪንስም የምናነሳ ከሆነ ለዜጎቻቸው የተሻለ መብትና ጥበቃ አድርገው ከሆነ ያደረጉት እኛ ሀገርስ ምን ተደርጓል ብለን እንደኛ ነው መጠየቅ ያለብን። ያደጉ ሀገሮችን እኮ ማየት እንችላለን፣ እና ኒውዚላንድን ብናይ ለምሳሌ በጣም ብዙ ቤቶችን ገዝተው ምንም ጥቅም አልባ ቤቶች አድርገዋቸው ነበር። የሆነ ሰዓት የውጭ ሀገር ዜጎች ገዝተው ገዝተው ገዝተው አስቀምጠዋቸዋል፣ ምናምን እና ባዶ ቤቶች ከተማ ውስጥ ምናምን ይገኙ ነበር። በህግ እስከ ማገድ ድረስ ነበር የደረሱት። ሌሎች ሀገሮች እነ ቻይና እነ ታይላንድ ማየት ይቻላል እንደዚሁ አይነት ነገሮችን አድርገዋል። ከዚህ በፊት የመሮጫ ትራኩማ ከተበጀልን በኋላ እኮ የውጭ ሀገር ዜጋ ምንም ቢገባ ይዞልን የሚመጣው የውጭ ከረንሲ ይጠቅመናል እንጂ አይጎዳንም። ትራኩ እንዴት ይዘጋጅ? ለምሳሌ አሁን ጎርበጥበጥ እንዳይል እንዴት አድርገን እና አሳልጠው ምን ይመክራሉ? እንደ ባለሙያም እንደ ምሁርም ምናልባት እንዴት ትራኩ እንዴት ይሆን እና ሀገር ውስጥ ሰዎች በጣም በዝቅተኛ ፕራይስ ወይንም በረዥም ጊዜ ከወለድ ፍሪ በሆነ አማራጭ መሬት ቤት የመግዛት አቅማቸው፣ በተለይ ይሄ ነገር የሚነሳው ከተሞች ላይ ነው። በተለይ እንደ አዲስ አበባ አይነት ትልልቅ ከተሞች ላይ የቤት አቅርቦቱ እጅግ ገና ነው። እነዚህ ሰዎች ደግሞ የቤት ባለቤት አድርገን ስናስገባቸው፣ የውጭ ከረንሲ ይዘው ሲገቡ፣ የውድድር ሜዳው እጅግ የማይጣጣም ነው የሚሆነው። ያን ለማድረግ አፌክት በማይሆኑበት ሁኔታ ሪዘርቭ ማድረግ የውጭ ዜጎች ሲገቡ ሊያገኙ የሚችሉበትን ኤሪያ ሪዘርቭ ማድረግ፣ የሀገር ውስጥ ተወዳዳሪዎች ወይንም ዜጎች ደግሞ ሊያገኙ የሚችሉትን ወይም የቤት አማራጫቸውን ማስፋት፣ ከነዛ ጋር የማይገናኝበትን መንገድ መፍጠር ያስፈልጋል እንጂ ሁለቱንም አስገብተው እኩል ሩጥ ካልናቸው አስቸጋሪ ነው እያሉ ያሉት። ሜይቢ አንድ ደቂቃ ይኖረውታል። እስከ ዛሬ ድረስ የሄድንበት ሁኔታ ምን ለውጥ አመጣ? ኮንዶሚኒየምን እንኳን ካየን 97 አርል ምዝገባ የሆነው የ97 ቶች እስኩ እስካሁን አላገኙም። ሶ ኢድዝ አይነት አካሄድ ሄደ ለውጥ ሳናመጣ ዛሬ ላይ እንዲህ አይነት ተራማጅነት ያለውና የሆነ ሶሉሽን ያመጣል ብለን ያሰብነውን ነገር ኢምፕላንትና አድርገን የማህበረሰብ ችግር እንቅረፍ ስንል ለምን እንሰጋለን? ሶ የውጭ ሀገር ዜጎችን ሆነር በማድረግ ነው ይሄ ነገር የሚፈታው ነው ሪሊ ምናልባት እንደ ኮርፖሬት ሶሳ ሬስፖንስብሊቲ ሀላፊነት እንዳለባቸው ብንነግረስ ለድሃው ድሃ ተኮር ወይ ዝቅተኛ በጀት ባለው ልክ የመኖሪያ ቤት ስሩ ብለን ብናስገድ ያንን ማድረግ የሚችል ከሆነ ህጉ ምናልባት ያው በረቂቅ ደረጃ ላይ ስላለ ነው ሲወጣ በምን አይነት መልኩ እንደሚወጣ ባላቅም በዛን አይነት አስጠብቆ ከወጣ ኦኬ ክርክር የለኝ እኔ ግን አሁን ባለበት ሁኔታ የሚገቡ ከሆነ የዜጎችን መብት የሚጥስ ነው የሚል አቋም ነው ያለኝ እና እስካሁን የመጣንበት ወይ ሜቢ ሊሆን ይችላል ግን አሁንስ ቢሆን ሀገር በቀል የሆኑ የኢኮኖሚ ማሻሻዎች ማድረግ አይቻልም ወይ? የውጭውን ብቻ ነው ወይ የምናየው ነው?